በባርሴሎና ና፣ በስፔን ብሔራዊ ቡድን ውስጥ ልክ ላሚኒያ ኢንተርናሽናል ብሬክ በመጣ ቁጥር የሆነ ንግግሮች አይጠፉም። በሁለቱ በኩል ና እንመልከቱ። አሁን የስፔን ብሔራዊ ቡድን ካምፕ ለቆቷል። ትናንትና እናንሳም እንዴት ተፈጠሩ የሚለው አሁን ልክ ነው። በላሚኒያማል እንደምታውቂው በባለፈው ኢንተርናሽናል ብሬክ ሁለት ጨዋታዎች የስፔን ብሔራዊ ቡድን አድርጎ ነበር። በሁለቱም ጨዋታዎች ላይ አልተሳተፈም። በዚህኛው ጨዋታ ላይ ግን በዚህኛው ኢንተርናሽናል ብሬክ ላይ ቲቢልሲ ላይ ከጆርጂያ ጋር ደግሞ ቱርክን በሚገጥሙባቸው ጨዋታዎች ላይ እንዲሳተፍ አሰልጣኞች ደላፎይንቴ አርብ ለቲፋ ባደረጉት የላሮሃ ስብስብ ውስጥ ተካቶ ነበር። ከዛ ወደ ስፔን ብሔራዊ ቡድን ካምፕ ሄደ፣ ጥሪ ደርሶት ስለነበር። የስፔን ብሔራዊ ቡድን ሰዎች በተለይ ዶክተሮቹ ደህና እንደሆነ ነው የሚያውቁት። በቀደም ከሴልታ ቪጎ ጋር በነበረው ጨዋታ ዘጠና ደቂቃ ተጫውቷል፣ ጎልም አስቆጥሯል። ከዛ ከጥቂት ቀናት በፊት በብሩዥ። ከክለብ ብሩጅ ጋር በቤልጅየም በተደረገ ጨዋታ እዛም ጨዋታ ላይ ዘጠና ደቂቃ ተጫውቷል። ከዛ በፊት በነበረ ጨዋታ ደግሞ ከኤልቼ ጋር 89 ደቂቃ ተጫውቷል። ከዛ በፊት በነበረው የኤል ክላሲኮ ጨዋታ ብዙ አጀንዳ በሆነበት ጨዋታ ደግሞ ዘጠና ደቂቃ ተጫውቷል። ባለፉት አራት ጨዋታዎች አንድ ጨዋታ ላይ ብቻ ነው ያልጨረሰው፣ እሱንም 88 ደቂቃ ተጫውቷል። ከኤልቼ ጋር ፊት ነው። ስለዚህ ሉዊስ ደለፎንቴ የጠሩት ለክለቡ እየተጫወተ ነው ሲመጣ፣ ትላንትና ልክ ደርሶ ጥቂት ሰዓታት እንደቆየ የባርሰሎና ሰዎች የሱን ሜዲካል ኮንዲሽን በተመለከተ ለአርኤፍኤፍ ለስፔን እግር ኳስ ፌዴሬሽን ኢሜይል አደረጉ። በቅርብ ጊዜ የሬዲዮ ፍሪኩዌንሲ የሚባል ፕሮሲጀር አድርጓል እና ይሄ ፕሮሲጀር ደግሞ የሕክምና አይነት ከሰባት ከአስር ቀን ረፍት እንዲሰጠው ያደርጋል። ስለዚህ ለስፔን ብሄር ቡድን መጫወት አይችልም። ይህንን ያወቁት ሰሚ ሁለት ነው የስፔን ዶክተሮች እሁድ ተጫውቱ አልኩ ማታ በቪጎ በባላይዶስ ጠዋት መጫወት እንደማይችል ሲያውቁ በገኑ በቃ ለቀቁት። ተጫዋቾን ምንም ምርጫ የላቸውም። ሜዲካል ኦብሊጌሽን ያለባቸው መልቀቅ ነበረባቸው። ግን ይሄ ሲደረግ ኢንተርናሽናል ብሬክ እየመጣ እንደሆነ ይታወቃል። ሰኞ ለት ነው ደግሞ የራዲዮ ፍሪኮንሲ ፕሮሲጀሩን ያደረገው፣ ከሰዓት ነው ካምፖን የተቀላቀለ ከሰዓት ሲቀላቀል ይሄ ኢሜይል ደረሳቸው። ስለዚህ የአስር ቀን ሪኮመንድድ ከሰባት ከአስር ቀን ከየትኛውም ጨዋታው የእግር ኳስ ጨዋታ ውጪ መሆን አለበት። ባርሰሎና እንጥፍጣፊውን ተጠቅሞ ባለፉት አራት ጨዋታዎች ልክ ለስፔን ሊጫወት ሲል ለምን እንደዚያ ያደርጋል ነው ቁጣቸው። እና ሉዊስ ደላፎይንቴ ከዛ በኋላ አይቼ አላቅም በአሰልጣኝነት ታሪክ፣ እንዲህ አይነት ትሪትመንት ጠዋት እንደሚያደርግ የሚታወቅን ተጫዋች በተመለከተ የሀገሩ የእግር ኳስ ፌዴሬሽን አያውቅም። እንዲህ አይነት ነገር ከዚህ በፊት አጋጥሞኝ አያውቅም፣ አይቼም ሰምቼም አላውቅም አሉ። ለክለቡ ይጫወታል እያንዳንዱን ጨዋታ እና ባለፈው የብሩዥ ጨዋታ ላይ፣ በሴልታም ጨዋታ ላይ እንዳየ ነው ምርጡ ላሚን ያማል በቦታው ያለ ምርጡ የሆነ ላሚን ያማል ተመልሷል፣ ወደ ብቃቱ ተመልሷል። አሁን የሆነ ጊዜ እንደነበረው አይነት ኢፊ ሞመንት ላይ አይደለም ያለው፣ ጥሩ ሁኔታ ላይ ነው ያለው አሁን። ለምን ለሀገሩ የማይጫወተው? አሁን ባርሴሎና የራሱን ኢንትረስት ነው እያ ያለው እዚህ ውስጥ ይሄ ተጫዋች ተጎርቶ የሚመለሰው ለስፔን ብሔራዊ ቡድን ሲጫወት ነው ብቻ ሳይሆን በተለይ የሴፕቴምበር ኢንተርናሽናል ብሬክ ላይ የባርሰሎና ዶክተሮች ደህና አይደለም ተጫዋቹ የፊትነስ ችግር አለበት። ስለዚህ በእነዚህ ጨዋታዎች ላይ ማኔጅ አድርጉት፣ ደቂቃው ይመጠን የሚል ጥያቄ አቅርበው ነበር። ግን ሁለቱንም ጨዋታዎች ጀመረ። በሁለተኛው እና አንዚ ፍሊክን በጣም ያናደዳቸው ሁለቱንም ጨዋታዎች ሲያደርግ ለስፔን ያን ያህል አንገብጋቢ ባልነበሩ ጨዋታዎች ወደ አለም ዋንጫ ማለፋቸው የረሚ ፒኖን የሚጠቀሙ ሌላ ተጫዋች ማለፋቸው አይቀርም ያን ያህል አንገብጋቢ አይደለም። በፔን ኪለር ነው የተጫወተው እነዚን ጨዋታዎች ለምን በፔንኪለር እንዲጫወት ይደረጋል? ፊትነስ ችግር ያለበት ተጫዋች በህመም ማስታገሻ እንዲጫወት ለምን ይደረጋል የሚል ቅሬታ ነበራቸው። ከዛ ተጎዳ እንደምታውቂው፣ ለአንድ ወር ገደማ ከሜዳ ራቀ። አሁን ይሄ ምንድነው የግሮይን የሚሉት እነሱ ፑባግሊያ የሚባል የዛ አይነት ህመም ነው ያለበት። አሁን ግሮይን የሚባለው የጉዳት አይነት ምን ማለት ነው? ግሮይን የብሽሽት ነው የሚባለው። እዚህ እዛ አካባቢ ያለ ጉዳት ነው እና በጣም አስቸጋሪ ጉዳት ነው ይባላል። ሰርጀሪ ብዙ አያግዝም አለመጫወትን ብዙ አያግዝም፣ ቢያርፍ ተጫዋቹ ከጉዳት ብዙ አያገግምም ይላሉ አንዳንድ ሰዎች። ለዚህ ነው አሁን ኤል ክላሲኮ ላይ እንደዛ ፊት ያሉ ክሊርሊ ፊት አይደለም። ኤል ክላሲኮ ጨዋታ ላይ በግልጽ የሚታይ ነው። በተሟላ እንትኑ ላይ እንዳልሆነ የሚያስታውቅ ተጫዋች ለምን ዘጠና ደቂቃ ይጫወታል? አንዳንድ ሰዎች የሚያቀርቡት እየተጫወተ መታገስ ነው የሚሻለው፣ በሂደት ነው የሚመለሰው። ስለዚህ ባርሴሎና ሁሉንም ኮንሰርቫቲቭ ሜዲኬሽን እየሞከረ ነው ሰርጀሪን ወደ ሰርጀሪ ሪዞርት ከማድረጋቸው ሰርጀሪ ወደ ሰርጀሪ ገባ ማለት ያው ወራት ከሜዳ ይርቃል ማለት ነው። ወደዛ ከመሄዳቸው በፊት አሁን እንዳልኩት አይነት ሕክምና ማድረግ አለበት እና አሰልጣኝ ሀንዚ ፍሊክ በዚህ ደስተኛ አልነበሩም። የስፔን ብሔራዊ ቡድን ተጫዋቾቹን በጥንቃቄ አይደለም እያያዘ ያለው በተለይ ባርሰሎና ተጫዋቾች ብለው ስለ ፔድሪም ቅሬታ ነበራቸው። እንደምታውቂው ፔድሪ ሁሉንም የስፔን ጨዋታዎች ይጀምራል። መጨረሻ ላይ በቃኝ። ተጎዳ እኮ በቀደም ላሚን ያማል እንደዛ ነው የተጎዳው። ስለዚህ ልክ የስፔን ጨዋታ ሲደርስ እንደዚህ አይነት ፕሮሲጀር ውስጥ እንዲያልፍ ተደረገ። የስፔን እግር ኳስ ፌዴሬሽን ለቀነዋል አለና መረር ያለ ስቴትመንት አወጣ። ከኛ እውቀት በፊት ወደ ስብስቡ ከመካተቱ በፊት የተደረገ ፕሮሲጀር ነው እና አራት ሰዓት ከአርባ ላይ ነው ያወቅ ነው ጠዋት አራት ሰዓት ከአርባ ላይ ነው ያወቅ ነው። ከሰባት ከአስር ቀን ድረስ እረፍት ማድረግ አለበት። ስለዚህ ለቀነዋል። አና፣ በሁለቱ ፕሬዚደንቶች መካከል ጥሩ ግንኙነት አለ ቢባልም በላፖርታና አሁን ሉዛን በሚባሉት የስፔን እግር ኳስ ፌዴሬሽን ፕሬዚደንት መካከል፣ በሁለቱ የስፖርት ዳይሬክተሮች መካከል በቀድሞ የሪያል ማድሪድ ተጫዋችና የጆዜ ሞሪኞ ምክትል በነበሩት አይቶር ካራንካ አሁን የስፔን እግር ኳስ ፌዴሬሽን የስፖርት ዳይሬክተር ናቸው። ከአልበርት ሉኬ በኋላ ማለት ሉኬ ሌላ ትልቅ ተጫዋች ነበር። ከሰርጆ ማለት ከሉዊስ ሩቢያሌስ መልቀቅ በኋላ ነው እሱ በሌላ ሰው የተተካው እና በዴኮ መል በሁለቱ መሀል በጣም ጥሩ ግንኙነት አለ። በተለይ ደግሞ የዳኝነትን ጉዳይ በተመለከተም ወጥ የሆነ የስራ ግንኙነት አለ ግን እንዲህ አይነት ጉዳይ ላይ ባርሴሎና ለምን ሊደብቀን እንደፈለገ አናውቅም። የባርሴሎና አስተያየት የስፔን ብሔራዊ ቡድን የምታደርጋቸው እነዚህ ሁለት ጨዋታዎች ምንም ትርጉም የላቸው ማቴማቲካሊ አላረጋገጠችም ስፔን ወደ ዓለም ዋንጫ ማለፏን ነገር ግን ሪያሊስቲክሊ ግን ያለ ዋንጫ ትሳተፋለች፣ እና ባርሴሎና ቢያጫወተው ትርጉም ባላቸው ጨዋታዎች ነው የሚያጫወተው። ስፔን ለምን ገና የሪከቨሪ ጉዳይ አከራካሪ የሆነ ተጫዋች ሆኖ ለምን ብዙ እየሞከረ ነው? እንዳልኩት ከእርነስት ሺንደልስ የሚባሉ አንድ ቤልጅየማ ኤክስፐርት አሉ። እሳቸው ናቸው እንግዲህ በዚህ ጉዳይ ከግሮይንጋ በተገናኘ ጉዳት በአውሮፓ በጣም የሚደነቁ ባለሙያ እና እሳቸው መርምረውታል የተባለው እሳቸው ናቸው። ይህንን አይነት ሕክምና ፕሮሲጀር እንዲያደርግ ሪኮመንድ ያደረጉት ለሶስት ወር የቆየ ችግር ነው። አዲስ ተባብሶ የስፔን እግር ኳስ ፌዴሬሽን መራር መግለጫ ወጥቶበት ተባባሰ እንጂ ከመስከረም ጀምሮ ነው የጀመረው። እንግዲህ መስከረም ተጫዋቹ ከጉዳት ጋር ሆኖ የስፔን ብሔራዊ ቡድን ከቡልጋሪያ ጋር በተደረገው ጨዋታ 79 ደቂቃ ተጫወተ እና ጨዋታው ሲጠናቀቅ ህመም ተሰምቶት ነው ጨዋታው የተጠናቀቀ። ከዚያ ከሁለት ቀን በኋላ ከቱርክ ብሔራዊ ቡድን ጋር የህመም ስሜት እያለው 73 ደቂቃ እንዲጫወት ሆነ። የቱርክ ብሔራዊ ቡድን 6 ለ0 ነው ቱርክ ላይ ያሸነፉት ሴፕቴምበር 13። ከዚህ ጨዋታ ከሳምንት በኋላ ገደማ ተጎርቶ በተለይ በነዚህ ሁለት ጨዋታዎች ምክንያት ጉዳቱ ተባብሶበት ልምምድ መስራት አቆመ። ከዛ በኋላ ነው ሃንዚ ፍሊክ ሉዊስ ደላፎይንቴን እና የስፔን እግር ኳስ ፌዴሬሽንን አርኤፍኤፍን የተቹት። ለብሔራዊ ቡድኑ ሲሄድ ከህመም ጋር ነበረ፣ ሄዶ ጨዋታውን ወይም ደቂቃውን ማኔጅ ማድረግ ነበረባቸው የሚል ቅሬታ ነበራቸው። ከዛ ለወራት ለሳምንታት ከሜዳ የሚያደቅ ጉዳት ገጠመው ተባለ። ሴፕቴምበር 25 ነው ሉዊስ ደላፎይንቴ እኔ ለሚናገረው ንግግር መልስ የመስጠት ፍላጎት የለኝም፣ ግን የብሄራዊ ቡድን አሰልጣኝ ሆኖ የሰራ ሰው እንዲህ አይነት አስተያየት መስጠቱ በጣም ያስገርመኛል አሉ። ሴፕቴምበር 28 ከጉዳት ተመለሰ። ለ32 ደቂቃ ከሪያል ሶሲዳድ ጋር በተደረገ ጨዋታ ተጫወተ። ቀጥሎ ግን ብዙ ወሬ የተወራበት ጨዋታ ተደረገ። ሌላ ትልቅ ጨዋታ ላይ በኋላ ሃንዚ ፍሊክ ቢያስተባብሉም፣ በዴኮ ጫና ይላሉ የስፔን ብዙሀን መገናኛዎች የፓሪስ ሳን ጀርማን ጨዋታ እንዲጫወት ተደረገ። ሃንዚ ፍሊክ ፊት አይደለም የሚል እምነት ነበራቸው፣ ግን ተጫዋቹ ዘጠና ደቂቃ እንዲጫወት ተደረገ። ይሄም የአሰልጣኙ ስራ ላይ እጅን ማስገባት ተደርጎ ነው የታየው። ፍሊክ በጣም ተችተዋል። እንዲህ አይነት አስተያየት የሰጡ ሰዎች ዴኮ በጭራሽ የስራ ሁኔታ ውስጥ አልቃ አይገባም፣ እኔም እንዲገባ አልፈቅድም። እንዲያውም ከሁሉም ከእሱ ጋር ነው ጥሩ ግንኙነት ያለኝ። ላሚን ያማል የተሰለፈው እና ዘጠና ደቂቃ የተጫወተው በእኔ ምክንያት ነው አሉ። ፊት እንዳልሆነ እዛም ጨዋታ ላይ ግልጽ ነው፣ የዘጠና ደቂቃ ተጫወተ። ኦክቶበር 1 ነበር ይህ ጨዋታ የተደረገው። ኦክቶበር 3 በዚህ ጨዋታ የተነሳ ከ2 ከ3 ሳምንት ከሜዳ የሚያደርቅ ሌላ ጉዳት እንደገጠመው ሰማ። በዛ ጨዋታ ላይ ደህን አልነበረም። ከዛ ጨዋታ በኋላም ተጎዳ። ኦክቶበር 5 ከሴቪያ ጋር የተደረገው ጨዋታ አለፈው በጉዳት ምክንያት ማለት ነው እና የኢንተርናሽናል ጥሪ ሳይደርሰው ቀረ ከአንድ ወር በፊት የነበረው የዓለም አቀፍ ጨዋታዎች ረፍት ላይ ለስፔን ብሔራዊ ቡድን ሉዊስ ደላፎይንቴ በዚህ ጨዋታ በደረሰበት ጉዳት የተነሳ ለሳምንታት ከሜዳ እንዲርቅ ስለሆነ ማለት ነው። አሁን እንግዲህ የስፔን እግር ኳስ ፌዴሬሽን ሰዎችና ራሳቸው ሉዊስ ሩቢያሌስም ያላቸው ቅሬታ ደቂቃ ማኔጅ የማድረግ ጥያቄ ለስፔን ብሔራዊ ቡድን የሚቀርበው ከጉዳት ጋር እያጫወታችሁት ነው፣ ከፓሪስ ጀርማ ጋር ከጉዳት ጋር ዘጠና ደቂቃ ካጫወታችሁት በኋላ ለስፔን ሊጫወት ሲል ለምንድን ነው የደቂቃ ማኔጅመንት ጉዳይ የምታነሱት ነው እንዲህ አይነት ቅሬታ ነው ያላቸው። ግን ከዛ ከአስር ቀን በኋላ ወደ ሜዳ ተመለሰ። ከዢሮና ጋር ስልሳ አራት ደቂቃ ተጫወተ። ከዛ በኋላ ባሉት ጨዋታዎች ቅድም እየጠቀስኩትን ያህል የጨዋታ ቁጥር እያደረገ ነው ያለው። ባለፈው ኖቬምበር ሰባት ነው ሀያ ስድስት ተጫዋቾችን በቲቢልሲ ጆርጂያን በቱርክ ቱርክ በሴቪል ቱርክን የሚገጥሙበት ጨዋታ ላይ እንዲሳተፍ የነበረው እንግዲህ፣ ትናንት የተፈጠረው ነገር ተፈጠረ። በቅድም ሀንዚ ፍሊክ እራሳቸው። ከሴልታ ቪጎ ጨዋታ በፊት በነበራቸው ጋዜጣዊ መግለጫ እኔ ለብሔራዊ ቡድኑ ማሳሰቢያ መስጠት ፈልጋለሁ። መንከባከብ አለብን። በየቀኑ ጂም ውስጥ ልምምድ ይሰራል፣ ነገር ግን አሁንም መቶ ፐርሰንት ብቃቱ ላይ አይደለም። የተመለሰው ጥሩ እየተጫወተ ነው። ባለፉት ጨዋታዎች ጎል እያስቆጠረ ነው። ነገር ግን ለብሔራዊ ቡድኑ ይህንን ማሳሰቢያ መስጠት ፈልጋለሁ አሉ። በማግስቱ ግን ዘጠና ደቂቃ ተጫወተ፣ ጎልም አስቆጠረ ጭምር። አሁን ክርክሩ እዚህ ጋር ባርሰሎና ኃላፊነት መውሰድ የለበትም ወይ የሚል ጥያቄ የተነሳው። ሴልታን አራት ለሁለት አሸነፉ። ግን ሰኞ ላስ ሮዛስ የሚባለው የስፔን ብሔራዊ ቡድን ካምፕ ውስጥ ከተገኘ በኋላ ከረፈደ ይሄ ነገር ተሰማ። በተለይ ዶክተሮቹ መካከል ያለ ጦርነት ነው ይላሉ። በተለይ በባርሰሎና እና በስፔን እግር ኳስ ፌዴሬሽን ዶክተሮች መካከል ዶክተሮቹ ኮሚኒኬት መደራረግ ነበረብን የሚል ቅሬታ ስላላቸው ሁለት ዶክተሮች አሉት የስፔን እግር ኳስ ፌዴሬሽን እና ከባርሰሎና ዶክተር ፕሩሃ ነው መሰለኝ የሚሏቸው በቂ ምንድን ነው ኮሚኒኬሽን አልተደረገም። በጣም ቁልፍ ተጫዋች እንደሆነ ይታወ በነገራችን ቲቢልሲ ላይ የሚደረገው ጨዋታ የሆነ ትቡስታ ይጠራል። ላሚን ያማል ማለት ለስፔን ብሔራዊ ቡድን ሲጠራ ያየ ነው ለመጀመሪያ ጊዜ እዛ ጨዋታ ላይ በተሳተፈ ጊዜ ነው። ልጅ ነበር ገና። ስለዚህ የቻይልድ ፕሮቴክሽን ሁሉ ነበረው፣ 15 ዓመት ውስጥ ስለነበር ተቀይሮ ገባ። በስፔን ብሔራዊ ቡድን ታሪክ በእድሜ ትንሹ ለ ብሔራዊ ቡድኑ የተጫወተ ተጫዋች ሆነ። እዛው ጨዋታ ላይ ጎል አስቆጠረ። የሚቀጥለውን ጨዋታ ደግሞ ጀመረ። ይሄ ከጥቂት ጊዜ በፊት የነበረ ነው። እድገቱ በጣም ፈጣን ስለሆነ የሚያስገርም ነው። ግን በቲቢልሲ ላሚን ያማል ቢጫወት ኖሮ ያንንም አይነት ትውስታ የሚጠራ አይነት ሊሆን ይችል ነበር። ነገሩን አይቶር ካራንካ ለማርገብ በዴኮና በእኔ መካከል ጥሩ ግንኙነት አለ ለማለት እየሞከሩ ነው። ግን ተጫዋቹ አሁን እነዚህ ብዙ ትርጉም ተጫዋቹም ተስማምቷል ነው የሚሉት እንግዲህ አሁን የስፔን ብሔራዊ ቡድን የሚያደርጋቸው ጨዋታዎች ያን ያህል ወሳኝ አይደሉም፣ ግን በዓለም ዋንጫው ላይ በጥሩ ኮንዲሽን ላይ ለመገኘት ከባርሴሎና ጋር ጥሩ ሲዝን ማሳለፍ ይፈልጋል። አሁን በዚህ ምክንያት እንደገና ጉዳሹ ጉዳቱ ቢያገረሽ ሌላ ሪላፕስ ይመጣል ማለት ነው። በክለብ እግር ኳስ ላይ የባርሴሎና ሰዎች ኒኮ ዊሊያምስን እየተንከባከባችሁት አይደለም ወይ? ለምሳሌ በቀደም ተጫውቷል፣ የመጨረሻ ጨዋታው ዘጠና ደቂቃ ተጫውቷል፣ ግን ተመሳሳይ ጉዳት የገጠመውን ተጫዋች እረፍት ከሰጣችሁት ለምንድን ነው ለላሚን ያማል ተመሳሳይ እረፍት የማትሰጡት? እልህ መጋባት ነገር በሁለቱ መካከል ያለ ይመስላል። ለማንኛውም የላሚን ያማል ጉዳይ በተለይ በባርሴሎና ዶክተር በሪካርዶ ፕሩናና በስፔን እግር ኳስ ፌዴሬሽን ፕሬዚደንቶች በኦስካር ሴላዳና በክላውዲዮ ቨስኬዝ መካከል ልዩነት የፈጠረ ነው። ከካምፕ የወጣበት መንገድ በጣም ትኩረት ስቦ ሲያነጋግር ቆይቷል። በቀደም እኔ እንዳነሳሁት ተጫዋቹ ከአቅም በላይ ነው እየተጫወተ ያሉ ለነገሩ ገና በዚህ እድሜው አሁን ወደ መቶ አርባ ጨዋታ እየደረሰ ነው ያለው ገና በአስራ ስምንት አመቱ። አንዳንድ ተጫዋቾች በጣም የምናደንቃቸው ትልልቅ ተጫዋቾች አንድ የፕሮፌሽናል ጨዋታ አላደረጉም። እሱ መቶ አርባ ጨዋታ ባደረገበት እድሜ፣ ሁለቱም ናቸው የሚበዘብዙት በእኔ እምነት፣ ባርሴሎናም ስፔንም ድንቅ ተጫዋች ስለሆነ ማለት ነው። በስፔሻል ኳሊቲ ምክንያት በዛ እድሜ በታሪክ ማንም ተጫዋች ያልደረሰበት ከፍታ ላይ ደርሷል። የዛሬ አስር አመት ምን እንደሚሆን አላቅም። እስካሁን ባለው ግን ማንም ተጫዋች እሱ በደረሰበት ከፍታ ላይ አልተጫወተም። በእግር ኳስ ታሪክ በጠቅላላው በጣም አስደናቂ ነው፣ በጣም አስደናቂ ነው። ግን ይሄ ልዩ ባለተሰጥኦ መሆኑ ብዙ ጨዋታዎችን እንዲጫወት ለክለቡም ለብሔራዊ ቡድኑም ብዙ ጨዋታዎች እንዲጫወት አድርጎታል። ለተደጋጋሚ ጉዳቶች የሚጋለጥበት አንደኛው ምክንያት እሱ ሊሆን ይችላል።